አሁን ይሄን ልብስ እኔ ሂጀሳል ነው አስጨርሽ ይዤ መጥቶ ነው። በጣም የተለያየ አይነት አለ። እንደማ ዚ ላይ ተወከ የሆነ ዲዛይን አለው ፍላወር ነገር ምናምን አለው እያንዳንዱ አጣጣሉ ምናምን ነገር በጣም ነው የሚያምር። እንደዚህ በተን አድርገን አንዱን ስናሳይ ለምሳሌ ይሄን ልብስ በምንሰፋ ሰዓት እነዚህ እንደዚህ ብለው ሲገጥሙ ሌላ ነው የሚመጣ። በጥለት በጥለቱ አ እያንዳንዱ ሲመጣ ሌላ ውበት ይኖረዋል። ቴድዬ ነው የሚመስል ማለት አያ ጠያ አ በጣም ቴድዬና፣ ሁልጊዜ ምን አይነት ስራ ነው ይሄ ኬሻ ሰላም ሰላም፣ እንደምን አላችሁ ውድ ቤተሰቦቻችን፣ እንኳን ደህና መጣችሁ። ዛሬም እንግዲህ ሰዓታችንን እየጠበቅን ወደ እናንተ አዳዲስ ነገሮች ይዘን እንመጣለን። አዳዲስ ከሆናችሁ የምንገኘው በታዴ ፈርጥ ጥበብ ጎንደር ነው። ጎንደር ደርሰናል። ዛሬ ታድዬ እንደምንሰብታል ደህና ነህ ቴድዬ? ሰላም ነው። እስኪ ሰላም በላቸው። ደንበኞቻችን ሰላም ቤተሰብ። አሁን ከደንበኛ ወደ ቤተሰብ መጥተዋል። ምንም እናመሰግናለን፣ እናመሰግናለን። ኑሩልን፣ ኑሩልን። ወደ ተዘጋጀንባቸው ንግባ የዛጣምትን ማሳየት ወደ መጀመሪያው ልብስ ስኔ ቴድዬ ይህ አሁን በጣም ድምቅ ያላለከርን ለምትፈልጉ ከስተመሮቻችን ተወዷል። በነገራችን ላይ የትእዛዝ ነው የትእዛዝ ነው። ያው አስቀድመ ላክልኝ ይላሉ ልኬላቸው፣ የትእዛዝ ነው። በጣም ነው የሚያምር፣ ያልሰፋ፣ ያልጠበበ ማለት ደስ ብሎ የሚለበስ እያንዳንዱ ውስጥ ላይ ካሜሮ የሚያሳይ ከሆነ ዲዛይኑ ደስ የሚል ዲዛይን ነው። ሻይን የሚያደርጋለው እዚህ ላይ የተሰራው እንደምለው ሁልጊዜ ያው እኔም ከሸማኒሱ ጋር ነው የሰነበት ጎ የተሰሞን እያሳየሁ እያንዳንዱን ነገር ክራገባው ከየትኛው ከየትኛው ጋር ይሻላል የሚለውን እንደዚ እያለ ነው የሰነበት። ነ ሶስት አይና መነን አላስደሰተኝም። ለእኔ አልተመቸኝም። ልብሱን የሆነ ከርፈፌ ማለት ባህሪ ይሄ ቆርፈዴ ማለት ባህሪ ያወጣዋል። እና ሁለት አይና በጣም ተመራጭ ሆኖ አግኝቸዋለሁ። ለእኔ ሶስት አይና የምትፈልጉ ካላችሁም ችግር የለውም፣ ግን ይሄን ይመስላል። በደንብ ይሄ እንደዚህ ነው ይሄ ይሸፈናል እስከ ላይ ድረስ ሲሰራ፣ በጣም ጽድት ብሎ ነው የተሰራው። እንግዲህ ጽድት ያለው ነው። ጽድት ያለ የምንል ብዙ ጊዜ ልብሶች ሲሰሩ፣ ቴድዬ የሆነ ነገር ይለያያል። አንድ ሸማን ይሰራው አንዱ በኬሻ የሚሰራውን በቆለኛ ስራ ይሰራልና ይሄን ይመስላል። በጣም ነው የሚያምር። ይሄ እንግዲህ ቴድዬ፣ ያንተ ነገር መቼም ዋጋ ነው። አዎ ዋናው ነገር ይሄ ዋጋ አልቆለት 15000። ወደ ሚቀጥለው ልብስ እንሄድ። ይሄ ልብስ በፊት ነው የተጀመረና ትንሽ እዚ አካባቢ ያሉ ነገሮች ደብዘዝ ብለው ብ በመነን ብቻ ስለሆኑ ነው። አሁን ግን አሻሽዬ በደንብ አድርጌ ይሄን ጎላ እንዲያደርገ ሪ እንዲያድ እያሰርቸዋለሁ ማሰራት ነው ሁኛ አለ ግን የሆነ ብዙ የሚጎሉ አለ ሄድ ልብስ አሁን ይሄ ልብስ አንደኛ ሁለተኛ ሶስተኛ ልብስ አለሁ ከአንዱ ሸማኔ አንዱ ይለያያል፣ እና ይሄን ይመስላል በደንብ ይሄንም እንደምናየው ሰፊ አይደለም ጠባብም አይደለም፣ መካከለኛ በደም ቆንጆ ነው። እሺ ይሄን በግሩፕ ብታሰሩ አሁን የምርቃት ወቅት ነው። የሚገርም ነው። እንደፈለገ ብታሰሩት የሚሆን ልብስ ነው። አይሰለችም። ሁልጊዜ ጊዜ እንደምንለው አሁን ይሄ ኬሻ ስራ አይደለም ቆለኛ ስራ ነው። ቆለኛ ስራ ነጠለው እንደምናየው ከቀሚስ የሆነ ነገር ወቶለት የተሰራው ያምራል። በደንብ ነጠለው ተሰፍቶ ተቋጭቶ በደንብ በስነ ስርዓት ነው የሚደርስ እንደዚህ ብሎ አይደለም የሚደርሰው። ተበትኖ አራት ቦታ ስለሚታጠፍ እንደዚህ ብሎ ለከስተመር ይደርሳል። ይህ እንደዚህ ብሎ አልቆለት ተሰርቶ፣ አሁን አልቆለት ስንል መደረቢያ መነና አለው፣ የውገቢያ መስሪያ አለው። የአንገት አሰራር እንግዲህ እንደምትፈልጉት እየላካችሁ ነው በሚፈልገው አሰራር አይነት መስራት ይቻላል። ይሄ ዋጋ አልቆለት አንድ አይነት ነው። ዋጋ አናስወድድም። እነዚህ ልብሶች አንድ አይነት ናቸው። ሌላ ከለርም አለው ግን የተሻለውን ከለር ከስተመር የሚፈልጉትን ከለር መርጠን ነው የምናመጠውና እናነሳለን ሸማኔ ያመርት ያመርትና ያላዘዝ ናቸው ካለ ብድግብድግ አድርገን የሚያማምረውን ይዘን እንመጣለን። እያንዳንዱ አጣጣሉ ምናምን ነገር በጣም ነው የሚያምር። እንደ ይዘ ተው ከሆነ የሆነ ዲዛይን አለው ፍላወር ነገር ምናምን አለው ይሄ ነገር አለው በጣም ነው የሚያምር። እንደዚህ በተን አድርገን አንዱን ስናሳይ የሚያምረውን ነው ያምራል። ምን እውነት አዲስ ነገር ነው ያምራል በደንብ። በግሩፕ መሆን ይችላል። አሁን ምርቃት በጣም ስላለ ለዛም መሆን ይችላል። ደስ የሚል ከለር ነው ከተፈለገ ይሄን ለምታሰሩ ከስተመሮች ከዚህ ላይ ያሉትን ፍላወር ነገሮች ወይም የሆነ ዲያመንድ ነገሮችን እዚህ እዚህ ላይ ጣል ጣል አድርገን ፈርጥ ማድረግም እንችላለን። ይሄ ኤክስትራ ወጭ ነው የሚፈልግ ካለ ይጨምራል ማለት ነው። እሱም ይሄን ይመስላል። በጣም ነው የሚያምር። ይሄ ቀዩም እንደዛው ነው፣ ያምራል። በጣም ዋው! አይ ነገር ነው የዘረኝ ነው እውነት። አ አ ይሄን ይመስላል። ነጠላውም እንደምናየው ፏ ያለ ነው። በደንብ ሁለት አይና ነው ነጠለው፣ ሁሉም ሁለት አይና ነው። ይሄን ይመስላል። ያምራል። ይሄ ዋጋ አልቆለት 17ሺ። ወደሚቀጥለው ልብስ እንሄድ። ይሄ ልብስ ቴዲዬ ያለ ደረጃም አለው፣ ግን ከላይ እንደዚህ አንድ ደረጃ ሲኖረው ልብስነቱን ወጣ ያደርገዋል። ብዙን ጊዜ እኔ ይሄን ወደዋለሁ በጣም። አንድ ልብስ እንደዚህ ደረጃ ሆኖ ከላይ ትንሽ ነገር ሲኖረው ያምራል፣ በጣም ያምራል። ይህን ይመስላል። ስራው ቆለኛ ስራ ይባላል። በነገራችን ልብስ ሲሰራ ቴዲ ዝም ብሎ እንደዚህ እንደዘፈቀደ አይሰራ ከየትኛው ከለር የትኛው ይሻላል ለየትኛው የትኛው ይሆናል እያልን ነው እየመረጥን የምናደርግበት ይሄ በጣም ነው የሚያምር በደ ምትትብሎ የተሰራ ነው ሁል ጊዜ እንደምንለው ሁለት አይና ሆኖም የተለያየ ነገር ስላለ ያው እንግዲህ ሁለት አይና ነው በደንብ መርጠን እንዳሰን ነው በነገራችን ልብስ ሲልካሉ ሸማኔም ሲልኩልን የማይሆነውን አዙረን የምንሰድ የእውነት ብዬ ምንም ይሄ ምን ያደርጋል አንድ ደንበኛ መቶ ሁለት መቶ ሶስት መቶ ነው ብዬ ነው ማምን እንደኔ ይህን ይመስላል በጣም ነው የሚያምር በነገራችን ላይ እየተሰራ ስለነበር የዚህ ነጠላው አልመጣም ገና አልመጣም ያምራል በደንብ ይሄ ዋጋ አልቆለት 15 ሺህ እነዚህ ልብሶች የሆነ ነገር ከለሩ ትንሽ ለየት ያለ ነው እንግዲህ በሚፈልገው ስለሚያምር ሁለቱም ያምራል በሚፈልገው ማሰራት ትችላላችሁ ዋጋው ተመጣጣኝ ነው ሁለት አይና መነን ነው በነገራችን ላይ ዋጋ ስንቀንስ ስንሰራ የምንቀንሰው ቀንሰው ነገር በፍጹም የለም ይሄን እንድታውቁልኝ ሁልጊዜ ምንም በቃ እና ይሄን ይመስላል በደንብ ኬሻ ስራ ነው ያምራል በደንብ ያው ታውቋል ብዬ ነው። በየነው በደንብ አዎ ያምራል። የከለር ልዩነት አላቸው እንግዲህ በምትፈልጉት እናንተ ማዘዝ ትችላለች። ሁለቱም ግን ያምራል። ቴዲ ያው ነጠላውም ላሳያችሁ ብዬ ነው። እነዚህ ያለ ነጠላ ነው። ክንዴ ግን ረጅም ስለሆነ ነው። በጣም አ ይሄን ይመስላል። በጣም ነው የሚያምር። ውድ ከስተመሮቻችን ልብስ አንድ ብቻ አይደለም ያለ ይሄ ልብስ ከፈለጋችሁ። እያዘዙም ነው። ከአንድ ወር ከሁለት ሳምንት ሁለት ወር ካላችሁ የምትፈልጉን ከለር ቀይረ መስራትም ይቻላል ምንም ችግር የለም። ይሄ የዋጋ ልዩነት የለውም። ፏ ብለው ተሰርቶ ይሄ አልቆለት። አስራ አምስት ሺ አስራ አምስት ሺ ወደሚቀጥለው ልብስ እንሂድ ቴዲዬ። ልብስ በነገራችን ላይ አለ አርበ ሰፊ ነው አርበ ጠባብ ነው፣ አሰራሩ ምን አይነት ነው የሚለውንም ማየት ያስፈልገናል። የእውነት ባለሙያ የሆናችሁ ሱቅ ያላችሁም የትኛው ነው ለከስተመር ቢታጠብ እንኳን የሆነ ነገር የማይሆን የትኛው ነው የሚለው ልብስን መምረጥ ያስፈልግናል። ያው ከስተመር ሁል ጊዜ እንደምለው ደሞዝ ከፋይ ነው። እያንዳንዱ ነገር የሚያደርጉ ከስተመር ስለሆኑ ከስተመርን በጥንቃቄ መያዝ አለብን፣ አሳምረን መስራት አለብን እንላለን። ይህንም በተግባር እናሳያለን ብለን ነው የምንሞክረው። ይሄ ልብስ ኬሻ ስራ ይባላል በነገራችን ስሙ ነው። አሁን ኬሻ ሲባል ሌላ እንዳይሆን በጣም አንደኛ ስራ እሱ ነው። ምርጥ ስራ ያምራል። በደንብ የተለያየ ከለር አለው ደስ የሚል ነው። ሁለት አይና መነን ነው እንግዲህ ሁልጊዜ ሁለት አይና ምንለው ልስ ልስ ያለ ግጥም ያለ እዚህ ቴዲ፣ ሁለት አይና ሆኖ ደግሞ ክፍትፍት ያላል ሲሰራ የእኔ መሰለ ነጠላ። ከአስር በላይ ከሆናችሁ ዋጋ እንቀንሳለን እንላለን ሁልጊዜ በግሩፕ ሲሆን እንቀንሳለን። ዋጋ እየቀነስክ ነው ሲመጡ እንደዛ እቀንሳለሁ። አልቀነስኩም ነገሩ ጥንቅቅ ብሎ ተሰርቶ አልቆለት ዋጋ ወደሚቀጥለው ልብስ እንሄድ። ይሄ ልብስ ደረጃ ነበር፣ ከታችም ሌላ ደረጃ ነበረው ነበረው። እሱን አውጥተን እንደዚህ አድርገን አሰርተነዋል። ከተፈለገ ከታችም ማድረግ እንችላለን። ይሄ እንደዚህ ሲሰራ በጣም ነው የሚያምር። ቴዲ ሁልጊዜ እንደምለው ነው ታችኛው በደንብ ጠርዙ ሲቀመቀም ገበር ሲኖረው እያንዳንዱ ጠርዝ ደግሞ በጥንቃቄ ሲሰራ ውበቱ ከውበት በላይ ነው የሚሆን። ለምሳሌ ይሄን ልብስ እንዲያደርገን ወስደን እዚህ ላይ በምንሰፋ ሰዓት እነዚህ እንደዚህ ብለው ሲገጥሙ ሌላ ነው የሚመጡ። በጥለት በጥለቱ እያንዳንዱ ሲመጣ ሌላ ውበት ይኖረዋል። አየ ሌላ አይነት ዲዛይን ይመጣል። በጣም ነው የሚያምር። እንሰራለን ስንል በተግባርም እያሳየን ነው። በጣም ነው የሚያምር። ይሄ ከለሩ ራሱ ደስ ይላል። በጣም የሚያምረው ሁለት አይና መነን ነው። ሁለት አይና መነን ደግሞ በጣም ቆንጆ ሆኖ ምት ተብሎ ነው የተሰራ። እያንዳንዱ አይ የተዛነፈ ነገር የለውም። ብዙ ጊዜ ሸማኔ ሲሰራ የቀኝና የግራው ምት ይለያያል። ብዙ ጊዜ ልብስ ላይ ከአንዱ ከፍ አንዱ ዝቅ ይላልና እንደዚህ አይነት ነገር እንዳይሆን ጥንቃቄ ይደረግ እንላለን። ያው ነጠላ ይሄን ይመስላል። እሺ ያመረር ከጥበው የተወሰነ ነገር ወጥቶለት እኔ የተሰራው ካሜራማኑ ግን ወደደው። ይሄ ልብስ ወደደው፣ አዞረበት በጣም ዞረ በጣም ዞረበት። አዎ ይሄን ይመስላል። ዋጋ አልቆለት 15000 ይሄ ልብስ በፊት በደረጃ ሰርተ ነው ነበር። ታስታውሳለ አዎ፣ አዎ ታስታውሳለ። ነው ወደደ ልብስ ነው በደረጃ ተሰርቷል። አሁን እንዲያድርገን አሰራ ነው ያለ ደረጃ እንዲያደርግና አብዛኛው ሰው ይፈልጋል። የሚፈልገውን አይነት ደረጃውን ሁሉን አስወጥተን ምንም የተቀጣጠለ ነገር የለውም። በነገራችን ላይ ተይዲየ ይሄው አሸማኔ ዘው የተሰራ ነው። እዚህና እዚህ ላይ የነበረውን ደረጃ አውጥተን እንደዛ አድርገን ሰራ ነው። እንደምታየው ነው፣ ያምራል። በደንብ አርበ ሰፊ ነው። ብዙን ጊዜ ስንት አርብ ነው? እንደዛ አርብ ነው እላቸዋለን። አርብ ምንድነው የሚሉ ሰዎች አሉ። አልፎ ለብዶም እኔ የሚፈልግ አራት አርብ አርበ ሰፊ ነው የሚሉ አሉ አይ አምስት አርብ ቢሆንልኝ የሚሉ አሉ። ልኬታሽ ምን አይነት ነው ብለን መጠየቅ አለብን። ለምሳሌ በጣም ወፍራም ለሆነች አምስት አር ብሎማ ሊዮ ስለሚያገዝፋት አረበ ሰፊ ሆኖ አራት አር፣ እንደዚያ ነው። አዎ እንደዚያ እንመልሳለን። በብዛት ለምታሰሩ እንቀንሳለን። ይሄ ይሰራል ስንል ደብል ሆኖ ነው የሚሰራው። ደብል አለው። አንገቱን በምትፈልጉት አይነት አሰራር መስራት ይቻላል። ነጠላው እንደምናየው ነው። ይሄን ይመስላል አይተን ነው የምናመጣው። እንዲሁ ይሁት ብለን ነው ቴድዬ ዝም ብለን አናመጣም። በነገራችን ላይ ይሄን ይመስላል። ይሄ ዋጋ አልቆለት 14500 ብር። ይሄ ልብስ ቅድም እንዳሳየ ናችሁ ቴድዬ የታችኛው ደረጃ ነበረው፣ ደረጃ ነበረው እንዲያድርገን አሰርተነዋል። ያምራል። እንደዚህ ብዙ ጊዜ መካከለኛ የሚፈልግ እንዲ ከላይ አንድ ደረጃ ሲኖረውም ውበት አለው ተሰርቶም ስለሚያምር ይሄን ይመስላል። እንግዲህ ውብ ነው ነው ውብ ነው። ቆንጆ ነው። በጣም ውብ አሰራሩ ቴዲዬና፣ እስኪ አሁን ሁልጊዜ አዎት፣ ምን አይነት ስራ ነው ይሄ? ኬሻ ነው። አንበሳ። አዎ። አይ እውነቴን ነው። ዝም ብለህ እንትን እንዳትለይ ብዬ ነው። ዝም ብያ ውቀው ያለው እንደው እየፈተንከ። አዎ። ይሄ ሁለት አይና ነው በደም ትትሎኔ የተሰራው። እያንዳንዱ እንደምንለው፣ ሁልጊዜ እንደምንለው፣ ይሄ እያንዳንዱ ጠርዝ የሸማኔ ስራው አንድ አይነት መሆን አለበት። በየሳቱ እናስተካክላለን። በነገር ሸማኔዎቻችን ከኛ በላይ በጣም ጎበዞች ናቸው፣ ግን አንዳንድ ነገር ስለሚጎል ከኛም ከሙያ ከከስተመር የምንነገረውን ነገር እዛ ላይ እያስቀመጥን እያደረግን እንሰራለን። በጣም ነው የሚያምር። ዋጋ አልቆለት 14 ሺ። ወደዚህኛው ልብስ ስንሄድ ቴዲ፣ ሁልጊዜ እንደምንለው ነው። አርበሰፊዎችን አራት አርብ የሆኑትን አርበሰፊ አምስት አርብ የሆኑትን አርበሰፊ ነው የምናደርግ። መነን አንድ አይነት የሚባል የለም ካለም አለ እንላለን። በነገራችን ላይ አንድ አይናም ሁኖ ቆንጆ ነው። ሁለት አይና ሁኖ እንደ አይና ማይሆን አለ። ኦኬ፣ ይሄ ምንም ጥያቄ የለም። ውድ ከስተመሮቻችን ሁለት አይና ስም ብቻ መሆን የለበትም። አንድ አይናም ሁኖ ቆንጆ አለ። በጣም የሚያመር አለ። በደንብ ሁለት አይና ሁለት አይና እንላለን እንጂ ሁለት አይናም ደግሞ የሞታ አለ ግን መርጠን ነው እኛም የምናመጣለን እናንተ ለውድ ከስተመሮቻችን። በነገራችን ድምቅ ያለ ነገር እኔ ብዙን ጊዜ አልፈልግም። ደስ የሚል የሚስብ ከለር ነው ቴዲየን የሚመስል በእውነት ያመላል። በጣም ይሄ ሁለት አይና መንን ነው፣ ጽድት ብሎ ነው የተሰራው። እያንዳንዱ ስራው ኬሻ ስራ ይባላል። ኬሻ ስራ ማለት ግን በነገራችን በደንብ ምትት ብሎ የተሰራ ቆንጆ እንደማለት ያክል ነው። ብዙ ጊዜ እናሳያቸዋለን እንላለን። ይሄ ነው በደንብ ሲታጠምን ሲል የመበተን ባህርይ የለውም ማለት ነው። ይሄ እንደዚህ ሲል ይናዳል ይናዳልሩ ይናዳል ክሩ ይናዳል። የምናድ ባህር ያለው እንደዚህ እንደዚህ አይነት ለከስተመር አይቀርብም። እንግዲህ ቴዲ ውብ ነው የምንል ውብ ነው ነው ከስተመር የሆነ ነገር ሲሉም ደግሞ ስለምትነግረን አይዟችሁ፣ በርቱ አይዞ እያንዳንዷን ኮሜንት ያለውን ይከታተላለሁና እያንዳንዱ ሰው ትሰጣለህ የእውነት እንግዲህ ትሰጣለ በጣም እግዚአብሔር ያክብርላለሁ። ይሄ ነው ይሄ ያምራል። በደንብ ዋጋ አልቆለት 18 ሺህ ነው። አሁንም ወደሚቀጥለው ስነ ቴዲዬ፣ ይሄ ልብስ ይሄን ይመስላል። ያምራል በጣም በነገራችን ላይ ልብስ እንደዚ አድርገን የምናሳይ አሁን የካሜራ ኢፌክት የለውም የለውም። አሁን እውነቴን ምንም ነገር የለም። መነኑ ሁለት አይና መነን ነው። በጣም ቆንጆ ነው። ያምራል ሁልጊዜ ያምራል እንደምንለው ነው። ያምራል የሚታይ ነገር ነው ነገር ነው። ነጠለውም ያምራል ከቀሚሱ የሆነ ነገር ወጥቶለት ነው የተሰራው። ዝንክትክት ያለ ነው ያው እንግዲህ ሲለበስ ነው በነገራችን ላይ ይሄ የሚያምረው። ይሄን ይመስላል ይሄ ዋጋ አልቆለት እንግዲህ ለከስተመር ነው 16000። ወደሚቀጥለው ልብስ ስኔ ቴዲዬ እሺ። ለውጭ ያው ለከስተመር ላሳያቸው ብዬ ነው እንጂ ይሄ ወደ 22 ልብስ አካባቢ ታዟል። ለምርቃት ነው ኤልሲ ከአሜሪካ የእውነት በጣም እነ ሙሉነሽ እነ ቲጂ እነ ድል ብዙ ሰው አለ። ያው ያልጠሯቸው ይቅርታ። አረ በጣም በጣም ነው የሚያምር። በነገራችን ላይ ቴዲዬ፣ አሁን ይህ ልብስ እኔ ሂጄ ሳል ነው አስጨርሽ ይዤ መጣሁት። እና በጣም የተለያየ አይነት አለ። በጣም የተለያየ አይነት የስራ አይነት አለ። በጣም ይሄ ሙሉ በጣም የሚለያየ አለ። ይሄ በሻርቆ ስራ በሚባለው ነው የተሰራው። በደንብ ጽድት ብሎ ነው የተሰራው። በነገራችን ክር እያንዳንዱ ልብስ ሲሰራ ለኬሻ ስራ፣ ለሻርቆ፣ ለቆለኛ እያንዳንዱ ያስፈልገዋል ይመረጠለታል። እና ይሄ በጣም እንደዚህ ውብ ሆኖ የተሰራ በዚ አጋጣሚ ው እየተሰራላችሁ ነው። መነኑን እንግዲህ እስኪ ታዛቢ ምለ ዋሳችን ምነ እውነቴ ነው እየ ዩ ልስ ልስ በጣም ያምራል። እንግዲህ እንደዚህ ነው ውብ ሆኖ የተሰራው። እያንዳንዱ ዲዛይን አጣጣሉ፣ እያንዳንዱ እነዚህ ፍሬሞች ምናምን ነገር በጣም ያምራል። ነጠለውን ቁርጥ ያላደለም ያምራል በደማየው ቴዲዬ ያምራል በጣም ይሄ በጣም ሰፊ ነው ይሄ ዋጋ አልቆለት 21 ሺህ ወደዚኛው ል ስንመጣ ይሄ ከስተመር ትዕዛዝ ነው በዚያው አጋጣሚ ላሳያችሁ ብዬ ነው በተለያየ አይነት አለው አይነት ስንላችሁ ይሄ ፈዘዝ ያለ ደመቅ ያለ ምናምን ነገር አለ ቆንጆ ነው ብዙ ጊዜ ጥሩውን ነው ከሸማኔ የምናመጣው ያምራል በጣም ይሄ ሁለት አይና መንን ነው እሺ ይሄ ደብል ይሆናል እንደገና ይሄን ይመስላል ያምራል አንድ ቪዲዮ አይታችሁ ድጋሚ አዘዛችሁን ሶስተኛ አዘዛችሁንም ስላላችሁ እውነት ነው ቴዲ እንደዛ እናደርጋለን። እኛ የምንፈልግ ከስተመር ነው በደንብ ከከስተመር አልፎ ወደ ቤተሰብ የመጡም ሰዎች አሉ። ትክክል ይሄ ልብስ እንደሚፈልገው አይነት አሰራር ፎቶም አለው በፎቶም አይነት አሰራር ሆኖ ተሰርቶ አልቆለት ይሄ 17000። ቅድም እናልከ አንተ ደንበኛ ከመሆን አልፈው ወደ ቤተሰብ መጣ። እውነት ነው። እውነቴን ነው። በግል የሚገርም ስጦታ የሚልኩልን እየደወሉ እንደ ቤተሰብ በነጻነት ሚያወሩን በጣም ነው ወዳቸው ልባቸው በጣም እኔ በጣም አመሰግናቸዋለሁ። እንግዲህ ለዛሬ እዚህ ይብቃንና ሳምንት ደግሞ ብንመለስ ይሻላል። እናመሰግናለን፣ እናመሰግናለን ቤተሰቦቻችን። በስተ መጨረሻ ግን ሰብስክራይብ ያደረጉት እውነት እያደረጉ ነው እያደረጉ ነው። አድርጉ፣ አድርጉ። እውነቴ ነው፣ እያደረጉ ነው። ኮመንቶቻችሁን እንመልሳለን። በነፃነት ሀሳባችሁን ስጡን። እጅግ አድርገን እናመሰግናለን። ሳምንት እንመልሳለን። በያላችሁበት ሰላም ነው።